አንቺ መጀመሪያ ተረጋጊ። እዚህ ምን እየተካሄደ ነው? ሲመስለኝ፣ አንቺን እዚህ ሳይሽ ነበር መደንገጥ ነበረብኝ። አንቺ ደግሞ እዚህ ምን ሰራች? ቤዛ ተረጋጊ። ለጸም የሚሆን ጊዜ የለኝ። ሰውየው እየሞተ ነው። አምቡላንስ ጋር እንደውል ማንነው የድሮ ፍቅረኛ? እንደዚያም ጋሉ የጣለብኝ ደግሞ ሁለታችሁ አንድ ላይ ናቸው። አይገርምም። እኔ ባላያችሁ ኑሮ ገላችሁ ልጥሉት ነበር። አይደለም፣ ትሰሚኛለሽ? አንቺ ሴጣን የእሱ ልጅ አንቺ ላይ ጋሉ። ቤዛ፣ ምን እያለች ነው? ተረጋጅ እንጂ ሰውየው እኮ ደሞ ፈሶ ላይ ልቅ ነው። ሊሞት እኮ ነው። አምቡላንስ ጋር ደግሞ የምንድ ነው ምትሆ? እንጂ እቅዳችሁ ስለከሸፈ ፍቅረኛሽ የሚልሽን ብትሰሚ ይሻልሻል። ደግሞ ደግሞ በጣም ፈሷል። ገና የሚታሹ ይመስላችሁ፣ እቺ ሴቃ ከዚያ ያስወጣ ብያለሁ። አንቺ ግን አንድ ነገር ከተፈጠረ ምስክር ሆኜ ድጋሚ እዚህ ቤት እንደምመጣ አወቂው። ደሞ አንቺ እንደመታሹ ግልጽ ነው። ለማንኛውም ማየት ያለብኝን ነገር በሙሉ

ጭራሽ መድኃኒት እየወሰድሽ መጠጣት ጀምርሽ አይደል ሲኖር አይደል የሚጠጣ ማጣት እንደ ኩፍኝ ይጋባሉ ያለ ከያኔው አክስቴ፣ ያንቺ ገንዘብ ብቻ ማጣት እኮ አይደለም፣ አይምሮ ማጣት ጭምር ነው። አታስቢም እያልሽ አታስቢልኝም እያልኩሽ ነው። ይልቅ ዶክተሩ የተመጣጠነ ነገር ያስፈልጋታል ስላለ ሙዚቃ ምስታ ይች ታዲያ የት አለ ስጋ እና እንቁላሉ? ይልቅ የሆነች ልጅ እየተከታተለች ነበር ቤዛነሽ ወይ ምናምን ትላለች አይደለም ስላት በግድ ነሽ ጭራሽ ዛሬ ማስራ ቦታ ድረስ መጣ ነበር ማለት ለምንድን ነው ቤዛ ነሽ ያለችሽ እኔ ምን አውቃለሁ? ምናልባት ከሰው ጋር ተመሳሳይባት ይሆናል ምን ምን ነው ደነገች አይ ምንም ቆይ ልጅቷ ምን አይነት ናት ድጋሚ የምትሰሪበት ቦታ አትመጣ ይሆን እንዴ ደግሞ እሱ ምን ያደርግልችላል? አይ ያው ላያት ብዬ ነዋ ላናግራት ምንድን ነው ደግሞ የምታናግራት ይልቅ ያመጣውልሽን ፓፓያ ምናም ትበያለሽ። ልጅቷ እዚህ ቤት ድረስ ነው እንዴት ተከታተለች? ቆይ ለምንድ ነው ስለዚህ ነገር ማወቅ የፈለግሽው? ከነ ጭራሹ ባልነግርሽ ይሻል ነበር። ይልቅ ቆይ አሁን ይህን ላዘጋጅልሽና ደግሞ ሌላ ነገር ሰራልሻለሁ። ግን እኮ ዛሬ ከነጋ ምንም አልቀመስኩም። ምን አለ እንደመጠጡ ለምግቡም አልቀመስኩም ብታውቂ፣ ይህን የት በደረስሽ ነበር ያየህ እኮ ነው የምትመስለው ቤት በኩል መኪና ውስጥ የገባሽው ድንገት ክፍት ሆኖ ሳይሆን ገባው መቼ ሰብሬ እንዳልገባው ታውቃለህ ለካ ሌባን ማንም ነው አሁን መቀባጠሩን ተይና ምን አባሽ ፈልገሽ የመጣሽው ዛሬ ከአንተ ልፈልግ ሳይሆን አንተ የምትፈልገው ልሰጥን የመጣት እኔ የምፈልገው ከመኪና እንድትወርጅልኝ ብቻ ነው ውረሽ ከመኪና ስለዚህ ሱራፌል በኃይል ተመትቶ ሆስፒታል እንደገባ ሰምተሃል ማለት ነው ምን ወይ አልሰማህም እንዴ ልካ፣ ይሄንን ምን እኔ ነኝ የምነግርህ? ማን ይነግርሃል? ቆይ ምን ሆኖ ነው ሆስፒታል የገባው? ቤዛ በጠርሙስ መትታው። ቆይ አማርኛውን ላስተካክለው፣ ቤዛ የመግደል ሙከራ አድርጋበት። ምን እያልሽ ነው? ቆይ ደግሞ አንቺ ይሄን እንዴት አወቅሽ? በእርግጥ ቤዛ የምትባል ሴት እዛ ቤት እንዳለች ለማረጋገጥ ነበር የሄድኩት። እና ያንን ቪዲዮ ቀርጫለሁ እያልሽ ነው? ቲጂ እኮ ነኝ። እኔ ጋር መረጃ የምትባል ነገር አትናቅ። አይበለውና ሱራፌል ላይ የሆነ ነገር ቢሆን ቤዛ አለቀላት ማለት ነው ሀኪሞቹ ምንም አላሉ ማለቴ ፖሊስ በጉዳዩ እንዲገባ አላደረጉም ያው አንቺ ሆስፒታል ድረስ ሄደች ተከታትለሻል ብዬ ነው ጓደኛዬን ልታሳስራ ታስበ ከሆነ በፍጹም ያንን ቪዲዮ ከኔ አታገኘም ሆስፒታል ውስጥ ሳሚን ኔ ወንጀሉን የፈጸምኩት እላቸዋለሁ ሲል ሰምቸዋለሁ እሺ ለዚህ ቪዲዮ ስንት ነው የምጠይቀው ግን ያው አይችልም ከፍሎ እኔም ተቀብዬ ነው ማሳየ በለስ ግድ የለም። ያ ቪዲዮ ያልሺው ካለ ብቻ አስጪኝ። የጠየቅሹን ገንዘብ ነው የምሰጥሽ። እዚህ ጋር ስለ መስጠት ሳይሆን ስለ ማሳየት ነው እያወራ ነው ያለነው። እንዴ እኔ አሳይተሽኝ ብቻ ቪዲዮን ብትወስጁ ምን ያደርግልኛል? አውቃለሁ እኮ ዶክተር ሱራፌል እዛ ሆስፒታል እንዳለ ነፍሱ እንዲጠፋ አድርገ ቤዛን ዘብጥ እያልታስወረዳት ነው አይደል? አልገባኝም። ቆይ እሷ ያ ሁሉ ነገር አድርጋሽ በዚህ ልክ እንዴት ነው ዛሬም እየተቆረቆርሽላት ያለሽው? እሱ ትልቅ ሚስጥር ነው። አሁን ያንን ቪዲዮ ማየት ትፈልጋለህ? ከፈለክ የሆነ መላውረድ እያወራሽ ያለሽው ግን ውሸት ከሆነ ግድ የለም የሚመጣብኝን ቅጣት በሙሉ ለመቀበል ዝግጁ ነኝ። ደግሞ ገንዘብ ስለሚያስፈልገኝ ዜሮቹን በዛ አርጋቸው። ችግር የለውም። የሚያስፈልግሽን ገንዘብ በአካውንትሽ አስገባልሻለሁ። በጣም ጥሩ ስምምነት እንዳለን አተርሰው ቲጂ። ይሄ ቪዲዮ በጣም ያስፈልገኛል። ምናልባት ስለ ሂሳቡ ሌላ ጊዜ ልናወራ እንችላለን። ዶክተር ሱራፊል በጣም ተጎድቷል እንዴ? ኮማ ውስጥ ነው ያለው። ውጤቱ ሊከፋ ይችላል፣ ግን ደግሞ ቤዛ ትታሰር። መልካም ቀን

ሰሩ የማማ ዶክተር ነው ሙሉ ለሙሉ ኃላፊነቱን እወስዳለሁ ስላልኩት ነው። የትም ቦታ ሳይደውል ሱራፌልን እያከመው ያለው ቤዛ ወደዚህ እየመጣሁ ግን ደውሎልኝ ነበር። ዶክተሩን የደወለው ሱራፌል እጅግ እጅጋ አሳሳቢ ደረጃ ላይ ስላለ ጊዜ ሳታጠፋ እጅህን አሳልፈ ለፖሊስ ጥሎኛል። አይሆንም። አንተ ባላደረከው ነገር መታሰር የለብህም እኔ ራሴ እጅ እጅን ይሰጣለሁ። ቤዛ እባክሽን፣ ፈጣሪ ፈቅዶ እኮ ሱራፌል ሊነቃ ይችላል። በሳሌ ታውቂያለች። ዶክተሩ ምንም አይነት ችግር ውስጥ መግባት የለበትም። ሁሉም አላከምም ሲሉ ሙሉ ኃላፊነትን ወስዶ እያከመው ያለው እሱ ነው። በፍጥነት ፖሊስ ጣቢያ መሄድ አለብኝ። አትሄድም፣ አልኩ እኮ ሳሚ። ቤዛ ይልቅ እኔ አሁን ያሳሰበኝ የቲጂ ጉዳይ ነው። ስለዚህ እሷን መመስከሩ አይቀርም። ጠርሙሱን በእጅ ይዤው አይታኛለች። ስለዚህ አንተ መሄድ አይጠበቅብህ። ቲጂ መቼ ማሳልፍ አትሰጥሽም። ስለምትወድሽ ሳይሆን የጥቅም ሰው ስለሆነች ነው። በእርግጠኝነት ደውላ በብር ትደራደርሻለች። ምናልባት በቀልም ልታስብ ትችላለች። የኔም ጭንቀት እሱ ነው። ሰላም ለዚህ ቤት ሰላም። እሽ፣ አታውቂኝም። ከዚች ነገር ጋር ግን በደንብ የምንታዋወቅ ይመስለኛል። ያንቺው ነው። ቆይ ቆያንቺ ማንሽ? የሉላ ጓደኛ ነሽ? አይደለም። ግን ስለ ሉላ አንዳንድ ነገር ልጠይቅሽ ፈልጌ ነበር። አንቺ ነበርሽ ማለት ነው ስትከታተያት የነበረው። ነግራሽ ነበር ማለት ነው። ቆይ ከልጅቷ ምንድን ነው የምትፈልጊ? በርግጥ ከአንቺ የምፈልገው ነገር ይኖራል እመቼም፣ ሉላን ቤዛ እያልኩ ስጠራት እንደነበር ሳትነግርሽ የቀረች አይመስለኝም። ቤዛ ማናት ሉላ ማናት ከሚለው ብንጀምር አይሻልም? ብርጭቆ ነገር ይኖራል? እቺን ነገር እየተጎነጨን ብናወራ ደስ ይለኛል። ሳሚ እጁን ከሰጠን ምንድን ነው ማድረግ? ቢያንስ ራፌል ቢነቃ የሆነ ነገር ማድረግ ይችል ነበር። የፈለገውን ነገር አድርጌ ሳሚ እንዳይከሰው ማድረግ እችል ነበር ወይ? ፈጣሪ፣ የእሱን ሕይወት አደጋ ውስጥ ጨመርኩት። ምን አይነት ሁድ ውስጥ ነው የገባው? እንዴት ብደፍሬ ነው ቤቴ ድረስ የመጣኸው? እስኪ ተረጋጊ። የሆነውን ነገር ሰምቼ ነው የመጣሁት። ወሬ ለማድረስ ደቂቃ እንኳን አልፈጀባትም ማለት። አሁን ከቤት ይውጣሉ ሁሉንም ነገር በቪዲዮ ቀርጸዋለች። ምን? ሱራፌልን በጠርሙስ ስትመጪው የሚያሳይ ቪዲዮ እጅ ላይ ይገኛል እያልኩሽ ነው። እና ሄደህ ለፖሊስ ስጣችኋ። እንዲሁም ያ ምስኪን በእኔ የተነሳ ከሚታሰር እኔ ወንጀለኛዋ ብታሰር ይሻለኛል። ያ ምስኪን የምትይው ሳሚን ብቻ እንዳይሆን። እሱ ደግሞ አጉል ጀብደኛ ለመሆን የሚሞክረው ነገር በጣም ያስቀኛል። ለምንድን ነው ቆይ ቤቴ የገባኸው? አሁኑም እውጣልኝ። ምናልባት ብቻዋን ናት ብለህ አስበህ ከሆነ ሱራፌል በሞትና በህይወት ውስጥ ነው ያለው ምናልባትም ህይወቱን ሊያጣ ይችላል። በአንቺ የተነሳ ለጥፋቴ ቅጣቱን አገኘው እኔ። አንተ ምን አገባህ? ታዲያ እመኝኝ። እስር ቤት እንደምታወሪው ቀላል ቦታ እንዳይመስልሽ። እዚህ ከአንተ ጋር ዘላለሜን እየተሰቃየው ከምኖር፣ ወይኔ በስንት ጣዕሙ፣ ቢያንስ እዛ ሰላሜን አገኛለሁ። ሰሚኛለሽ፣ ይህንም ቤት አሳልፈሽ ለእኔ ስጭኝ፣ ከዛ ቪዲዮን አጠፋልሻለሁ፣ አንቺም ሰላም ታገኛለሽ። ቆይ ግን አንተ ምን አይነት የረከስክ ሰው ነህ? ቤዛ፣ ስርዓት አድርገሽ በስርዓት አውሪኝ። እሺ ባላረግም፣ እልታመጣ ነው። እውነቴን ነው፣ ባትፈታተኝ መልካም ነው። እሺ፣ ያው አሁን ብቻዬን ያለሁት ናና ግደለኝ። ይኸው ግደለኛ። አንድም ትክት ያለኝ የአንተ ማባሪያ የሌለው ማስፈራሪያ ነው። ይሁልሽ፣ አሁን ትንሽ ስሜት ይሆነሻል። እንድታስቢበት ግን ትንሽ ጊዜ ልሰጥሽ እችላለሁ። ትሰማኛለህ? እንደውም ራሴ እጄ እጄን ሰጥቼ ሳሚን ነጻ አውጣዋለሁ። በጣም ጥሩ ስለዚህ እኔም ለፖሊሶቹ ወንጀልሽን የሚያጠናክር መረጃ ሰጣቸዋለሁ። አሁን ውጣልኝ ከቤቴ። ሰምኛለሽ? ይሄ ቤቴ የምትይው እንደፈለግሽ የምትበትኙው ገንዘብ፣ ሱፐርማርኬቱ፣ ሆቴሉ የኔ ነው። ምንድነው የምትቀበጥረው? አሁን በቀበጥረው ንተ ቤቴ ለቀውጣ። ምናልባት ስለዛ አረመኔ አባትሽ የተወሰነ ነገር የሰማሽ ይመስልኛል። ስለ አባቴ ምንም ነገር መናገራችል ምሽ ሰሚያለሽ። ቤተሰቦቼን በግፍ የነጠቀኝን ሰው በቀላሉ ምረሳው እንዳይመስልሽ። ምንድነው የምታወራው? ለማንም አላሰም፣ ለማንም አራራም። በመንገዴ የሚመጣውን ሁሉ እየጠረኩኝ አልፋለሁ። ትልቋ ደግሞ መንገዴ ላይ ቆምሾ አንቺ ነሽ። ዛሬ ማንቺሽ በመንገዴ ቆምሾ እና አባዬ ነው ያንተን ቤተሰብ ይገድል አባትሽ እዚህ ከተማ ውስጥ ምን ያልነጠቀው ይወታል? በእሱ ያላለቀሰ ማን አለ? ይሄ ጭራቅ ትሰማኛለህ? ይሄን ተራቅ ጀትን ሄደ የሚያምንልህን ሰው ፈልግ። እንግዲያው ሰሚኝ እንደሆነ በደንብ ሰሚኝ። አባትሽ እዚህ ከተማ ሲመጣ ምንም ነገር አልነበረው። የኔ አባት ነው ከትቢያ ላይ አንስቶ ሰው ያደረገው። አንተ ሰውዬ መቀባጠሩን ትተህ ለምን ከቤት አትወጣልኝም? ምን ነው ስለ አባትሽ መስማት ይሄን ያልከበደሽ? ገና ስለ አባትሽ አረመኔነት ብዙ ትሰሚያለሽ። ይልቁንስ የኔው ነው ስጭኝና በሰላም ብንለይ ይሻልሻል። እዚህ ያንተ የሆነ ምንም ነገር የለም። ልትገለኝ መሞከርህን ረሳኸው እንዴ? አሁንም የምልሽን አትሰሚ ከሆነ እመኝኝ፣ ሞትሽ በእኔ እችን ያለው ይሻልሽ አንተ ሰይጣን። ደግሞ ያኔ ምራቅ የተፋሽብኝን አልረሳሁትም። የነበረብሽን ዕዳ ሳትከፍይ ሌላ ዕዳ ጨምሪ ጥሩ ነው፣ ምክንያቱም መክፈል ስለማች አንተም ያሰብከውን በቀላሉ የምታገኝ እንዳይመስልህ። አሁንማ ሳይቸግርሽ እኮ አጉል ቦታ ሊወድቀሻል። ከዚህ በኋላ መንፈራገጥ ብቻ ነው የምትችይው። ልንፈራገጥም ብትይ ደግሞ አቅምም ጉልበትም የለሽም። መጠጡን ከሰጠሽኝ በኋላ ነው እንደ የምትጠይቂ። ሉላ ግን በጣም የምታሳዝን ልጅ ናት። ሉላ ከልጅነቷ ጀምሮ እንደዚህ ናት። የኔ ስስት፣ አንዳንዴ ለምን ሁለቱንም ወሰደባት ብዬ ፈጣሪን አማርራለሁ። እናትና አባቷን በልጅነቷን ያጣችው? አዎ ተከታትለው ነው የሞቱት። መጀመሪያ ወንድሜ፣ የሉላ አባት ማለት ነው በሶስት ቀን በሽታ ሲሞት ሚስቱ ሐዘኑን መቋቋም አልቻለች። ወንድሜን ካጣች በኋላ ቢያንስ ለአንድ አመት አልጋ ላይ ተኝታ ነበረ። በጣም ያሳዝናል። ሉላ ቢያንስ የዛኔ ሁለት አመት አካባቢ ነበረች። እናቷ ታማ አልጋ ላይ ስትውል እኔ ነበርኩ የምንከባከባት። ቆይ ቤዛ እና ሉላ እንዴት በዚህ ልክ ሊመሳሰሉ ቻሉ? ቤዛ ያልሻት ልጅ ፎቶ አይኖሩ ሻል በእርግጥ እኔና ቤዛ የተነሳ ነው ፎቶ፣ ፌስቡክ ላይ ጠፋም። ሉላ ግን ሶሻል ሚዲያ ትጠቀምም እንዴ? እሷ እንደዚህ አይነት ነገር አታቅም። ሰርታ ተምራ የእሷንም የኔንም ህይወት መለወጥ ነው አላሟ። በነገራችን ላይ የሶስተኛ አመት የሲቪል ኢንጂነሪንግ ተማሪ ናት። የምርሽ ነው? እኔ እንኳን ህክምና እንድታጠና ነበረ ፍላጎቴ። እሷ ግን ይህንን መረጠች። ለነገሩ እንኳን ህክምናን አልመረጠች። እኔ እንኳን ሙያዬን ተጠቅሜ በሰራው ስህተት እስከ ዛሬ ትልቅ እፍረት ይሰማኛል። ድሮ ነርስ እንደነበርሽ ነግረሽኛል፣ ግን ምን አድርገሽ ነው? ይቅርታ ግን ማትፈልጊውን ነገር ካነሳውብሽ። ቆይ ይልቅ የቤዛን ፎቶ ልታሳይን ትችያለሽ? እሺ እስቲ ይሄው ከአንድ ከሁለት አመት በፊት የተነሳ ነው ፎቶ ነው። አምላኪ እንዴ! ቁርጥ ሉላን እኮ ነው የምትመስለው። ፈጣሪ ከአመታት በኋላ ምን አይነት ታምር ነው የምታሳየኝ? እንዴ ቤዛ አንድ ጊዜ መንትያት እንዳላትና ስትወልድ እንደሞተች ነግራኛለች። አሁን እየጠረጠርኩ ያለት ነገር እውነት ነው ቤዛ፣ ምንታት አላት? ንገሪኝ፣ የቤዛ እህት ሉላ ናት ወይ ብዬ እየጠየቅኩሽ ነው። እሱን እኔ በምን ላውቅ እችላለሁ? መልካቸው ብቻ ስለተመሳሰለ እህት ማማቾች ናቸው ማለት ይቻላል? እንዴ እርግጠኛ ነሽ? ስለዚህ ነገር የምታውቂ ነገር የለም? ነገርኩሽ እኮ ምንም የማውቀው ነገር የለም። ምናልባት መልካቸው እንደ አጋጣሚ ተመሳስሎ ሊሆን ይችላል። አይመስለኝም። የሆነ የተደበቀ ሚስጥር እንዳለ ይሰማኛል። እመኝ ከነገርኩሽ ውጭ ምንም የተደበቀ ሚስጥር የለም። ይቅርታ እኔ እንኳን በቀላሉ ሰው የማምን ሰው አይደለሁም። እንግዲህ ማመን ያለ ማመን የራስ ሽፋንታ ነው። እና ምን ልናደርግ ነው? ይቅርታ ግን ከዚህ በኋላ የዚህ የቡድን መሪ እኔ ብቻ ነኝ። ሁለታችሁም ከዚህ ህይወት መውጣት የምትፈልጉ ከሆነ እኔ ምላችሁን ብቻ ማድረግ አለባችሁ። አልገባኝም። ቆይ ምን አስበሽ ነው? ዘርፌ ነው አይደል፣ ያልሽኝ ስምሽ? እያወራን ያለ ነው እኮ ስለ ተራ ሀብት አይደለም፣ ስለ ብዙ ሚሊዮን ብሮች ነው። አሁንም ቢሆን ሉላል የሚጎዳ ነገር ምንም ነገር ማድረግ አልፈልግም። እንደውም ስለሚጠቅማት ነገር ነው እያወራን ያለ ነው። በነገራችን ላይ ቤዛ አሁን የለችም። ምን? ቆይ ሞታለች እያልሽኝ ነው? በዙሪያ ብዙ ጠላቶች አሉባት። ባሏ ሲበዛ ክፉና አረመኔ ነው። በአሁኑ ሰዓት ሁሉም ሰው ሞታለች ብለው ነው የሚያስቡት። ምን እያልሽ ነው? ባሏ ሀብቷን ለመቆጣጠር ሲል የሆነ ቦታ ወስዶ ሊያስገድላት ሞክሯል። ሞክረዋል ስትይ የቀጠራቸው ሰዎች ገለናታል ብለው ቢሄዱም እኔ ግን በህይወት እንዳለች ይሰማኛል። ቆይ አንቺ ይህን ሁሉ ነገር እንዴት አወቅሽ? ከጠፋሽ ከወራቶች በኋላ የሆነ ቴክስት ልካልኝ ነበር። ምን የሚል ቴክስት? እህቴ አሁን ላይ ጥሩ አይደለውም ግን ለጊዜውም ቢሆን በህይወት አለው የሚል። ከዛ በኋላ ግን ድምጿን ሰምቼ አላቅም። ወይኔ እህቴ! ለዛ ነው ሉላን ሳያት እንደዛ የደነገጥኩት እና አሁን ቤዛ የት እንዳለች አይታወቅም ማለት ነው? ተይ ቅርብሽ፣ እሱን አታግቢው እያልኳት። ወይኔ ያረመኔ እህቴን በላብኝ። ለገንዘቧ ብሎ ነበር ያገባት። ቤዛ ምንም የማታውቅ የዋህ ልጅ ናት። እሱ ግን ገና ለገና ለገንዘብ ብሎ በአጭር አስቀራት። አልገባኝም። ቆይ አሁን ሞታለች እያልሽ ነው? አላውቅም። ግን በህይወት ብትኖር ለእኔ ታሳውቀኝ ነበር። እኔን ብቻ ነበር እኮ የምታምነኝ። ወይኔ እህቴ። ቆይ አንቺ ባሏ ሊያስገድላት እንደሞከረ እንዴት አወቅሽ? ከቀጠራቸው ገዳዮች ጋር በስልክ ሲያወራ ሰምቼ ነበር። ላስጠነቅቃት ደውዬላት ነበር ግን ምን ዋጋ አለው? ለትንሽ አረፈልኩ። ወይኔ እንዴት ነው? አሁን ደህና ነኝ። እዚህ ሆኜ ምን ሆናለሁ ብለሽ። በነገራችን ላይ ዛሬ ነው ያድርገውና፣ እስር ቤት ከሁለተኛ ቤቴ ነበር። ምን አለ እሺ ብለኝ ወንጀሌን ብናዘዝን አይምሮ ቢያርፍ። ቤዛ፣ ስንት ጊዜ ነው በዚህ ጉዳይ ላይ የምንነጋገረው? በቃ ነገርኩሽ አይደል፣ መሆን ያለበትን ነገር። አሁን ሱራፊል፣ እንዴት ነው? አሁንም ኮማ ውስጥ ነው። ምንም ለውጥ የለውም። ምንም እንደማይሆን ተስፋ አለኝ። ሳሚ እባክህ፣ አንተ በጣም ብዙ ኃላፊነት አለብህ። በዛ ላይ ማማዬም አለች አባከሽ በለኝና፣ እኔ ነኝ ወንጀል ነው የፈጸምኩት ልበል። ይልቅ አንቺ እየተነቀክሽ፣ ምክንያቱም ህይወትሽ አደጋ ላይ ሊሆን ይችላል። እሱንማ ከአሁኑ እያየውት አይደል። ምንድነው እሱ የተፈጠረ ችግር አለ እንዴ? ያ ዶክተር ቤቴ ድረስ መጥቶ ሊያስፈራራኝ ሞክሮ ነበር። ምን? ያ የተረገ አሁንም በዚህ ሰዓት አርፎ እንደማይቀመጥ አውቂው ነበር። ቲጂ ቪዲዮ ቀርጻ ነበር። ምን ሲመስለኝ፣ ለዛ ለሮቤል ሰጥተው በእሱ ቪዲዮ እያስፈራራኝ ነው። ቆይ ግን ምን አይነት ነገር ነው? ምን አይነት ነገር ነው? ያቺ የተረገመች የሰይጣን ቁራጭ ቲጂ የምትባል ሴት እዛው ነበር ልገላት የሚገባኝ። እንዴት ነው የተኳት? እረ እሱ ብዙ ያወራል ባክ። ቤዛ በፍጹም እንዳትፈሪው። ይሄ ሰውዬ ምንም ቢልሽ በፍጹም እንዳትፈሪው። ምን ሊያረግ ይችላል? ቪዲዮ ስላለው ለፖሊስ አሳልፎ ልሰጥሽ ነው? እኔ እንደሆ እንኳ አንድ ጊዜ ወንጀሌን አምኜ እስር ቤት ገብቻለሁ። ምንም ሊያረግሽ አይችልም። ከዚህ በኋላ እንዳትፈሪው፣ ለማንም እንዳትዘናጊ። ቤቱን በስም ያድርግልኝና ከወንጀል ነጻ ላርግሽ እያለ ነው ጭራሽ አባትሽ ነው ቤተሰብን የገደለው ምናምን ይላል። ቶ ባክ ዝም ብሎ እየቃዣ ነው። ወይኔ እና አንቺን ነው እየተበቀለሽ ነው ማለት ነው። እኔውም በዚህ ሰዓት ስለዚህ ጉዳይ የሚያሳስበኝ ይመስላል። ታውቂያለሽ፣ ድሮም ያ የተረገመ ዶክተር ከአንቺ ጋር የሆነ ችግር እንዳለበት ውስጤ ነገር ነበር። ከፈለክ ቪዲዮን አሳልፈ ስጥ፣ እንዲሁም የምፈልገው እሱን ነው ብየዋለሁ። ያምሻል እንዴ ቤዛ፣ ምን ሆነሽ ነው? እንዴት እንደዚህ ትይዋለሽ? ይሄ እኮ ሰውዬ ወፈፌ እኮ ነው። በል ተነሳስቶ ቪዲዮ ለፖሊስ ቢሰጥስ እኮ አንቺ አንድ ነገር ብትሆኚስ ታዲያ አንተን ንቢ ካልከኝ፣ ይህንን ነገር ከማድረግ ውጭ ሌላ ምን ምርጫ አለኝ? ቤዛ ባክሽን፣ እኔ ምንም ነገር አልሆንም። ለኔ አታስቢ። ይልቅ ይኸውልሽ ሱራፌል ምንም ነገር እንዳይሆን ብትጸልይ ይሻላል። ደግሞ አንድ ነገር እንገርሽ፣ እኔ ብዙ ጠላቶች ስላሉኝ ለፖሊሶቹ ነግሬያቸዋለሁ። እኔ ሊጎዳ የሚፈልግ ሰው ሱራፌልን ሊያጠቀው ይችላል፣ ሊገላው ይችላል፣ እዛው ባለበት ቦታ ላይ ጥበቃ ይደረግለት ብያቸው ከፍተኛ ጥበቃ እያደረጉለት ነው። ያ ሰው ማን ነው ብሎ አልጠየቁ? ደጋግመውና ወጥረው ሲጠይቁኝ ነበር ቲጂ ናት ብዬ ልላቸው ነበር። ነገር ግን እሷን አሳልፌ ብሰጣት ለእኛም ችግሩ የከፋ ይሆናል ብዬ ስላሰብኩኝ ምንም አልተናገርኩም። አሁንም ቲጂ እንደሆነች ነው የምትጠረጥረው? እና ሮቤል ነበር መጠርጠር ያለብኝ። ቤዛ፣ አሁን እንኳን ምናለብት አለበት። ነቂ፣ ከእንቅልፍሽ ንቂ እንጂ። እኔ ግን ሱራፌልን ሊገል የሚችለው ሮቤል ነው ብዬ ነው የማስበው። ይልቅ ለሱራፌል ከፍተኛ ጥበቃ እየተደረገለት ስለሆነ አታስቢ ቤዛ። ማማዬን አደራሽ። ሉሴት ሄዳ ነው አያቴን ጠይቃለሁ ምናምን ብለው ወደ ክፍለ ሀገር ሄዳለች። ግን ያው መታሰሪን ከሰማሽ መምጣቱ አይቀርም። በእኔ የተነሳ ይሄ ሁሉ ነገር ስለደረሰብህ በጣም ነው ማዝነው ሳሚ። ቤዛ የእኔ እዚህ ቦታ ላይ መገኘት የሚያስጨንቅሽ ከሆነ እባክሽን ራስሽን ትንሳሽ ምን አባሽ ፈልገሽ መጣሽ? በቃ እንጂ እኔን ህይወት ከመመጠጥ ውጪ ሌላ ስራ የለሽ ማለት። እሄ ደሞ ምን አደረኩኝ? ገምናሽን እዤ በደብኩ እንጂ ሱራፌልን በጠርሙ በጠርሙስ ስመጣሁ ተደብቀሽ ቪዲዮ ቀርጻሽ ለሩቤል እንደሰጠሽው ማለት ነው። መስሎሽ ዋሽቶሻል። እኔ ምንም አይነት ቪዲዮ አልሰጠሁትም። በዛ ቪዲዮ መደራደር የምትችው ከኔ ጋር ብቻ ነው። እሺ